ልጆች ታሪክ ልነግራቸው ወዳለው ታሪክ መስማት የሚፈልግ ልጅ እስቲ እጁን ያሳየኝ። ስለዚህ በደንብ ልብ ብላችሁ ታዳምጡኝ ያላችሁ እና ጥያቄ ጠይቃችኋለሁ መጨረሻ ላይ ከመለሳችሁ አዳምጣችኋል ማለት ነው ይህን ጥያቄ። በአንድ ሀገር ውስጥ የሚኖሩ ሁለት እህትና ወንድም የሆኑ ልጆች ነበሩ፣ እህትና ወንድም እና ክረምት ክረምት ሲሆን እነኚህ ልጆች ጊዜ ለማሳለፍ ወደ ገጠራማ ቦታ ወደ አያቶቻቸው ቤት ይሄዱ ነበር። እነሱ የሚኖሩት በከተማ ነው። አያቶቻቸው ደግሞ ያሉት በገጠር ነው። ስለዚህ እነኚህ ልጆች ወደዛ ወደ ገጠራማው ቦታ ክረምት ላይ ይሄዳሉ እና እዛ በሚሄዱበት ጊዜ ያ በገጠር ያሉት አያቶቻቸው ደግሞ ገበሬዎች ነበሩ እና እነኚህ ስራቸው ገበሬ ስለነበረ በዛ በክረምቱ ወቅት ሴት አያቶቻቸውና ወንድ አያቷን ያግዙ ነበር። እነኚህ ልጆች እያገዙ ደግሞ በዛ በሜዳው ላይ ይጫወቱ ነበር እና አንድ ቀን እየተጫወተ እያለ ወንጭፍ ታቃላችሁ? ወንጭፍ ታቃላችሁ? ምንድን ነው? እናንተ ራሳችሁ ትሰራላችሁ፣ አረ በላስቲክ አድርጋችሁ ለተንኮል ግን እንዳትጠቀሙበት እሺ። እና ይሄ ልጅ እየተጫወተ ያለ እነኛ ገበሬዎች ናቸው ብያችኋለሁ። አንዲት ዳክዬ ይዋኛሉ ዳክዬዎች ውሃም ስለነበርና በዛ እየዋኘች እያለ ሄ ልጅ ድንጋይ አነሳና በወንጭፉ አድርጎ ያችን ዳክዬ መታት። ሲመታት ዳክዬዋ ሞተች። ምክንያቱም በድንጋይ ላይ መታት ሞተች። እና ማንም ሰው አላየኝም ብሎ ቆፈር ቆፈር አደረገና ቀበራት ግን እህቱ አይታው ነበር ያንን ሲሰራ እህቱ አይታው ነበረ እና ከዛ በኋላ እንዲህ አለችው ያደረከውን ነገር አይቻለሁ ለአያቶቼ ሳልናገርብ በፊት አንድ ነገር እሺ እንድትለኝ እፈልጋለሁ አለችው ምንድን ነው ምን እንድን ነው እሺ የምልሽ እንድትናገርብኝ አልፈልግም ዳክየዋን እንደገደልኩ ካወቁ ይቆጡኛል ወይ ቅጣት ይደርስብኛል ስለዚህ በቃ አንቺ የምትይኝን ነገር እሺ ብዬ ታዘዛለሁ አላት ይሄ ከዛ እንዲ አለችው። እንደነገርኳችሁ በስራ ቤተሰቦቻቸውን አያቶቻቸውን ያግዙ ነበር። ከዚህ በኋላ አለችው እኔ የምሰራውን ስራ ሁሉ አንተ ትሰራለህ፣ እኔ የምታዘዘውን ትዕዛዝ ሁሉ አንተ ታደርጋለህ። እኔ ደግሞ በዛ ሰዓት ምን አደርጋለሁ? ትጫወታለህ። በቃ እራሷን ነፃ አወጣች እና የበሉበትን የሚያጥቡት በተራ ነበረ። እቺ ልጅ ተራዋ ሲደርስ ምን ትለዋለች? ዳክየዋ ትለዋለች ስለዚህ ሳይወድ በግዱ ወደ ምን ይሄዳል? ወደ እቃ አጠባ ይሄዳል። ያጥባል እቃ። ደጅ መጥረቅ ሲኖርባት ተራዋ የእሷ ሲሆን ጠጋብላ ዳቂ ስትለው እንዳትናገርበት ስለሚፈራ ምን ያደርጋል? ይጠርጋል። በቃ መጫወቻ ጊዜ አጣሄ ልጅ። ሌላው ቀርቶ ወደ መዝናኛ ቦታ የመሄድ ተራው የእሱ ሆኖ እንኳን እያለ በእሱ ተራ እሷ ትሄድ ነበረ። ምክንያቱም ያየችበት ነገር ስላለ ያንን እንዳትናገርበት ስለሚፈልግ ነው አሳጣችሁ። በኋላ አንድ ቀን ምርር አለውና፣ እኔ የሆነው ነገር ይሁን የሰራሁትን ሀጢያት ያደረኩትን ነገር ለአያቴ እናገራለሁ፣ ከዛ በኋላ ነፃ ወጣለሁ አለና ሄዶ ለአያቱ፣ አያቴ እንደዚህ እንደዚህ ስጫወት ዳክየውን በወንጭፍ መተዋት ሞተች፣ እናም ቀበርኳት እና ይሄ ነው በቃ የሰራሁት ነገርና፣ እቴ ደግሞ ያንን አይታ ስለነበር እያሰቃየች ነው ብሎ ላያቱ ሲነግር ምን አለ አያትየው፣ ልጄ ሆይ ያደረከውን ነገር እኮ እኔ አይቻለሁ። ዝም ያልኩህ ግን ወደ እኔ መተ እስክትነግረኝ ድረስ ነው። ጥፋትህን ለእኔ መተ እስክትነግረኝ ድረስ ነው ዝም ያልኩህ። ለምንድን ነው ለእሷ ባሪያ የሆንክላት ክላት? ለእኔ መተ ብትነግረኝ እሷ ከምታደርስብህ ግፍ የበለጠ ነገር ይደርስብሃል ወይ ብሎ አለው ይባላል። እና ከዛ በኋላ ይሄ ልጅ ነፃ ወጣ። ልጆች ብዙ ጊዜ ስተት እንሰራለን አይደል? እናጠፋለን። ስናጠፋ ጥፋታችንን አንደብቅ፣ ለቤተሰቦቻችን እንንገር። ያለበለዚያ ሰይጣን ክፉ ነው። ምን ያደርገናል? ባሪያው ያደርገናል። እኛ ማዋቂዎችን ብንሆን ስተት በምንሰራበት ጊዜ፣ ከእግዚአብሔር ፊት በምንጠፋበት ጊዜ፣ በምንወድቅበት ጊዜ ወደ መሐሪው አምላክ እንምጣ፣ እንንገረው ያደረግነውን። እሱ ያያል፣ የማያየው ምንም ነገር የለም። ስለዚህ ልጆች ዛሬ እላችኋለሁ ማማና አባባ ባያዩ የምታጠፉትን ጥፋት ማንያያ? ማንያያ? ከእኔ ጋር ናችሁ ልጆች፣ ማንያያ? ስለዚህ መደበቅ የለባችሁ። ትክክለኛውን ነገር እየደበቅን እየደበቅን ስናድግ ወደ ኃጢአት ልምምድ እንመጣለን። ቁጣን ፈርተን ነገሮችን አንደብቅ፣ እናም ለቤተሰቦቻችን እንናገር። እናም ይሄ ልጅ በዚህ የተነሳ ምን ሆነ? ነፃ ወጣ። የገደለው ምንድን ነው ልጆች ምንድን ነው? እግዚአብሔር ይባርካችሁ ስለተከታተላችሁ።